አብርሽና ሩታ ተገናኙ፣ ዛሬ ማለት ነው። ተመሳሳይ ስራ፣ ተመሳሳይ ወሬ ማለት ነው። አንድ አመት ሊሞላችሁ ነው በነገራችን ላይ በልጅ በሩታ መስራት ከጀመራችሁ በአብርሽ ከጀመራችሁ ማለት ነው። ሲቀጥል ደግሞ አብርሽ ማለት ነው። በሰላም ነው እዚህ ኮፈታ ዘና ያልክ ነው ከእድሜላ ጋር እኛ የምንለው ማለት ነው። እውነታ ኮነ ሩታ እንዳንዴ ማለት ነው። ጋይስ ሩታ ብቻዋ ሲያገኝና ከልጆቹ ጋር ሲያገኛት አንድ አይደለም። እውነታ ነው ልጅቷ። እኛም ያለን ይሄ ነው። ሩታ ደገመችልን ማለት ነው። እኛ ብለናል እኮ እያሳመች ነው እርፍ። እች ልጅ ምን ምኑን ነው ግን ህይወት የለሽም። ነገስ? እሺ ነገስ ወይስ? ሩታ ከሄደች እኔና አንቺ እንጋባለን ብሎሻል? ተስፋ ሰጥቶሻል እንዴ? እርም ይላዬ! ወይስ አብረን ተስፋ ሰጣት እንዴ? እኔ እኮ በጣም ነው የሚገርመኝ። ጋይዝ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን አብርሽ ማለት ነው። እዚህ ዘና ፈታ ያለ ነው፣ ራጭም ጠብ ጠብ ያደረገ ማለት ነው። ዶጄ ገባቸው አይደለ? በዚህ ደሞ ሩታየን እናውራ፣ ጊዜ ስጭኝ። ከአንቺ ጋር ማሳለፍ ይፈልጋሉ። ቀልድ ነው እንዴ አንተ? ያስኩ ይወት ቀልድ ነው እንዴ? እግዚአብሔርን አንዳንዴ፣ ማለቴ እኔ እንግዲህ እውነታ እንዳልኳቸው ነው። እግዚአብሔር ነው የሚያውቁ አደለም? በምናየው ግን አይደብርም። አብርሽ አብረሽ፣ እውነት ይደብራል። ለምን ይቃቃኩ አይደለም

ሳስቦ ብቻው። በነገራችን ላይ አብርሸ ብቻውን አንድ ቀን ቢመጣ ይመኑ ኢመኑ አነጋጋሪ ቪዲዮ ካላመጣ በስተቀር ብቻውን ቢመጣ ከ2000 ላይ 3000 ላይክ አይበልጥም። ገባችሁ አይደለ? ስለዚህ ሩታን እንግዲህ አልፈልግም። እስከዛሬ የት ነበርክ? እስከዛሬ የት ነበርክ? እኔ እኔም አልፈልጋቸው ሰዎችን ከህይወትህ ማስወጣት ለምን አቃተ? እኔ ብቻዬን ስታገኝና ስታገኝኝና ከጓደኞች ስታገኘኝ ትክክል አይደለም፣ ተዋት፣ ምናምን ትላለ አለችው። ወይ ወይ ነዶ ወይ ልቤ ነዶ ዘፈን ያስፈልጋል ጋይስ እና ኤኒዌይስ፣ ግን እንደ አንድ ሴት ይረዳታለሁ እውነት ለመናገር። ለምን ብትሉ እዚህ እኔም ቢሆን ሩታ ቦታ ቢሆን ባሌውን ለምሳሌ ባሌ ይኖራል መቼም ወደፊት አይደለ እግዚአብሔር ያውቃል። እና እዚ አሸሸ ገዳይ ያለ ሩም ውስጥ ማለት ነው። ፈታ ዘና ጊዜ እያሳለፈ ሩታ ደግሞ ዘጠኝ ወር ሙሉ አልፋታል። ይኸው እንደምታወራው ከሆነ በቀደም ደግሞ ምን አልክ፣ ሊቭ ላይ ውሸታ ነው ልጅ የለም እስካሁን ዘጠኝ ወር አልፋታል ለምንድን ነው የማትወልድ ብላለች በገዛ አፍክ። ትንሽ ነው አመለጥንች፣ ያ ቪዲዮ አልቀረስኩም ነበር ግን እኔ በጆሮ ሰምቻለሁ። እግዚአብሔርን እዚህ ፈታ ዘና ያልቅ ልጅቷ ምን ይሰማታል? እንደ አንድ ሴት ማለት ነው። ጓደኛ እኮ ልካለው። እንደዚህ አይነት ጓደኝነት የለም። እውነቴን ነው የምላችሁ፣ የእውነት ይደብራል። ለራሴ ለወደፊትህ፣ ገባ አይደለ? አንተ እንደውም በዩቱብ ኦኬ፣ በአረብ ሀገር ቤቶቻችን ቢሆንም ታዋቂ ነህ አብርሽ። ግን ይሄ ታዋቂነት እውነት እናንተ ስርዓት ቢኖራችሁ ዛሬ የት ቢደረሳችሁ ቢደረሳችሁ የት ብትደርሱ ኖሮ አስቡት። ዛሬ ተቀባጀው ሰውና ጋይዝ ማለት የፈለጉ ነው። ታውቃላችሁ አብርሽ እና ሩታ ለምሳሌ በስርዓት እንደዚህ እኔ የሚያስጠላ ቪዲዮ ባይሰሩ ሩታም ማስታወቅ ሰሪት ትሆን ነበረ። አብርሽም እንደዛ ማለት ነው። አብርሽ ታውቃላችሁ፣ ሱፍ ያምርበታል፣ ግን የዘቀጠ ቪዲዮ ስለሚሰሩ ታዋቂ ማንም ቼክ አረጋቸውም። ታዋቂዎች ማለት ነው ገባቸው። ወደ ለኛ አረብ ሀገር ያለን ዩቱበሮች ነው አብዛኛው የሚከታተሉ እነሱን ታዋቂ ምናምን አይደለም በጣም ነው የሚናቁት። እና ስለዚህ ምን ልላችሁ ፈልጌ መሰላችሁ በዚህ ሩታን በየጊዜ ጨቀጭቀታል። እውነት ለመናገር ሩታ ከዚህ በፊት ብዙ ነገር ተናግራለች። በቀድሜ ለማየት አልፈልግም፣ ከእሷ ጋር ላይክ አልፈልግም ብላለች ለምን አላደረክም? እውነት ዳር የምትፈልግ ከሆነ ነው። ለእኔ ጥያቄ ነው። እዚህ ፈታ ዘና ምናባቱ ዘና ያልክ ነው ግን እንደ ቪዲዮ ማለት ነው ይደብራት፣ አልበቃ ሴት ልጅ አደለች። ግን ከወሰንኩ በኋላ ከጨረስኩ በኋላ ወደ ኋላ አልመለስም። ልጅ ግን ማየት ከፈለግ የወለድኩ ቀን ብቻ ነው ብላለች። ደግሞ ግዴታ ያለብኝ ማልሹ ማለት ነው እግ ነው አፍንጫሽ የሚችሩ ተስስተይ ግዴታ አለብሽ እንዴ፣ የማሳየት ግዴታ አለብሽ ልጅ ከሆነ ማለት ነው። ይሄ ኢትዮጵያ ውስጥ ነን ያለ ነው እና የግ ነው ህጉም ያስገድድሻል ማለት ፈልጊ ነው። በእርግጥ ማሳየት ማለት ነው መውሰድ አይችልም፣ ማሳየት ግዴታሽ ነው። ወደ አሁን በግድሽ ማለት ነው እና ግዴታ ያለብኝም ስትል ነበር ሩታ ኤንዌስ። አብርሽ ወደ ራስ ተመለስ። አሁንም ማለት ነው ጥሩ አይደለም ይሄ ፈታ ዘና ያልክ ብቻ